ሳዱ አማካኒ ጤና ይስጥልኝ ከመንተ መብረቅ እንደ መብረቅ ይመጣል ይህን የተናገረው ክርስቶስ ነው። እንግዲህ የዛሬው ዕለት ደብረ ዘይት ይባላል። በዛሬው የሚታወሰው ሐዋርያት በደብረ ዘይት የጠየቁት ጥያቄ ነው። ለጠየቁት ጥያቄ ምክንያት የሆነው ቤተ መቅደሱ ድንጋዩ በደንብ አእምሮ የተሰራበት አሰራሩ አሸብርቆ አይተው እንዴት ያምራል ብለው በፊቱ አደነቁ እና ለክርስቶስ ነገሩት። እና ከዛ ምናላቸው አላቸው የቤተመቅደስ እንደምታዩት ድንጋዩ በድንጋዩ ላይ እንደተሰራ እንደተነባበረ አይቀርም ይፈርሳል። እና ከዛ ይህን የክርስቶስን ንግግር ሰምተው ይሄ ከሆነ ዓለም ያልፋል ማለት ነው፣ ማለት ኢየሩሳሌም የምታልፈው ዓለም ሲያልፍ ነው፣ ከዚያ ወዲህ አታልፍ ብሎ ስላሰቡ ጥያቄ ጠየቁት። ምንድን ነው የጠየቁት ጥያቄ? ኢየሩሳሌም የምትፈርሰው መቼ ነው? የዓለምስ እልፈቱ ወይም ደግሞ ለአንተስ መምጫ ምልክቱ ምንድን ነው የሚል ጥያቄ የጠየቁት። ይኸው እንግዲህ በዓለም ውስጥ ብዙ ሰው ስለሚሞትበት ጊዜ መስማት ስለ ዓለም ኅልፈት መስማት ሁላችንም እንጓጓለን። ስለ እግዚአብሔር መምጣት ስለ ዕለተ ምጽአት ስለ ፍርድ ቀን መስማት ሁላችንም ምንፈልገው ጉዳይ ነው። ኢሞሽናል ይሆናል ሰው ማለት ነው። እና ስለዚህ ሐዋርያት ያጠየቁት ከዛ በጣም ብዙ ተናገራቸው። ሐሳውያን ነቢያት ይመጣሉ፣ ሰው እርስ በርሱ ይገጥማል፣ ወይም ደግሞ ይገዳደላል፣ ፍቅር ይጎላል ብሏቸዋል። ከዛ ደግሞ ብዙ ሐሳውያን ነቢያት ይመጣሉ፣ ክርስቶስ ነኝ እያሉ በክርስቶስ ስም ይመጣሉ፣ በእኔ ስም ብሏቸዋል። ነገር ግን ይህን ሁሉ እንዳትቀበሉ ክርስቶስ የሚመጣው በድንገት ወይም ደግሞ እንደ መብረቅ አመጣጥ ነው ብሏቸዋል። እንግዲህ አሁን በተለይ በዚህ ባለንበት ዘመን በጣም ሰው ብዙ ሰው ከሚታለልበት መንገድ አንዱ እገሌ እንዲህ ነው፣ እገሌ እንዲህ ነው፣ እገሌ ነቢይ ነው፣ እገሌ ሐዋርያ ነው። እንዲህ በቃ የማይሆነውንም የሚሆነውንም መስጠት በዚህ ዘመን ክርስቶስ ይመጣል፣ ዘመኑ አልቋል፣ እንደዚህ ይሆኗል እና በጣም ብዙ ጊዜ ሰው የሚገባውን ሳይሰራ ነብይ ፍለጋ ወይም ደግሞ የራሱ ባህታዊ ፍለጋ የበዛበት ዘመን ይኖር አሁን ባለብንበት ነው። እንዲህ መሆን እንደሌለበት ክርስቶስ አስተምሮናልና ስለዚህ ለምን በዚህ ዘመን ክርስቶስ የተናገረውን አንሰማ? ክርስቶስ እኮ ያለው እኔም ስመጣ አሰምቼ ነው ወይም ደግሞ አዋጅ ነግሬ ነው አይደል የሚያለው። የሚመጣው ክርስቶስ በቀጽ ወይም ደግሞ እንደ መብረቅ ድንገት ነው። ከነዚያ መካከል ለምሳሌ ከጠቀሰው ታሪክ የኖህን አይመጣጥ አይነት ማለት ኖህ ሳለ ይመጣል ተብሎ የተነገሩት ሰዎች ንስሐ አልገባ ሲሉ እየበሉ እየጠጡ እየተገበያዩ እያለ ድንገት መጣ። አሁን ሁላችን ብዙ ጊዜ የምንኖርበት ስጋዊ ህይወት መቼን ሞት መቼ እንኖር አናውቅም። ለ24 ሰዓት አለ 24 ሰዓት ሲቅርና ለሁለት ሰዓት ለሶስት ሰዓት እንኳን ምን ያህል ልንኖር እንደ እንድንችል ወይስ እንደማንችል ሳናውቅ እንዲሁ ዝም ብለን ብቻ በስሜት እንኖራለን። እና ስለዚህ ክርስቶስ የሚመጣው ድንገት ነው። ክርስቶስ ለእያንዳንዱ ሰው የሚመጣበት መንገድ አለ። በእለተ ሞቱ ይመጣል። በንስሐ ህይወት ይመጣል። ከዛ ደግሞ ለሁሉም በምጽአት ይመጣልና ስለዚህ ታዲያ ክርስቶስ እንዴት ይመጣል ብለን እንጠብቀው የሚገባው የራሳችን በጎ ምግባር ስራ ሰርተን ከዚያ በኋላ እሱም የሚፈልገው እኛ ስራ እንድንሰራ ነው። ከዚያ በኋላ ግን እርሱ በሚፈልግበት ጊዜ እኛ ባላሳብ ነው ጊዜ ይመጣልና እንዲያ እንዳንሆን ድንገት ይመጣል ብሎና፣ በተለይ አሁን ምን ያህል ሰው ነው የየራሱ መምህር ማበጀት ይፈልጋል፣ የየራሱ አድናቂ፣ የየራሱ የሚያድንቀው ባህታዊ የየራሱ ካህን በቃ ራሱ የፈጠረው ለራሱ የሚሆን የየራሱ ዘማሪ እና እንዲህ አይነት አግባብ እንዳልሆነ እንዲህ አይነት ስሜታቸውን የሚከተላቸው ሰዎች እንደሚያፈሩ ተናግሯል። ብዙ ሀሳውያን ነቢያት የተባሉትም እንዲያ ስለ ክርስቶስ የሚያስተምሩ ሳይሆን ስለ ራሳቸው የራሳቸውን ክብር ተናገረው ራሳቸው እንዲደነቁ የሚያደርጉ እና ከዚህ መካከል እንዲሁም በዚህ ክርስቶስ ሲመጣ ከተነገሩት ምልክቶች መካከል ምንድን ነው? ፍቅር ይቀዘቅዛል። ፍቅር እንዲቀዘቀዝ ከሚሆኑ ምክንያቶች አንዱ የኃጢአት መብዘት፣ ሀሰት መብዛት፣ አለመተማመን። ሀሰት፣ ሀጢያት አለመተማመን ሲበዙ ፍቅርን እንዲቀዘቅዝ ያደርጉ። አሁን ሰዎች ፍቅር እንዳይኖራቸው ባልና ሚስት እንዳይስማሙ የሚያደርጉት ምክንያቶች ምንድን ናቸው ተባለ? አለመተማመን፣ ሀሰት መብዛት ነው እና ስለዚህ እነዚህን ጉዳዮች ማራቅ እንደሚገባ በዚሁ ያስተምሯል። ታዲያ ምን መፍትሄ ማድረግ እንችላለን ብሎ በሀሳባቸው ውስጥ እንዳያነሱ ምንድን ነው ለሚያነሱት አነሳብ የነገራቸው ታገሱ፣ እስከ መጨረሻ ድረስ ታገሱ፣ ይድናል። ስለዚህ ለዚህ መፍትሄው ምንድን ነው ከተባለ ትዕግስት። ከዚያ ውስጥ ሌላ መፍትሄ ምንድን ነው? ጸሎት። እኛ ስንጸልይ ክርስቶስ ይረዳናል። እንደውም በመካከል ምንውሏል። እነዚያ ቀኖች ሰው ሀሴተኛ የሚሆንበት ፍቅር የሚያጣበት እርስ በርሱ የሚገዳደልበት ዘመን ናቸው። እነዚያ ቀኖች ወይም ደግሞ ያ ዘመን ያ ምልክት የሚፈጸምበት ጊዜ አስቸጋሪ ነው። ስለዚህ ያ ሲሆን ስለተወደዱት ሰዎቹ ስለተመረጡት ሰዎቹ ስለ ቅዱሳኑ ስለ ብጽሀን ክርስቲያኖች ሲል ቀኖቹን ያሳጥራቸዋል ይላል። እንግዲህ እግዚአብሔር ከፍቅሩ የተነሳ ቀኖችን ያሳጥራል። በነ ቅዱስ ጳውሎስ ሐዋርያነት ዘመን ቅዱስ ጳውሎስ ሌሊቱ እንዲናጋ ጸለይን ብሎ እንደተናገረ፣ ሌሎችም ቅዱሳን ቀን ሲያሳጥሩ እንዳያየን ቀኑ እንዲያጥር ያደርጋል። ከዛ እነ እነ ኤልያስንም ይልካል። ሌሎች የተሰወሩ አባቶች መጥተው እንዲያስተምሩ ያደርጋል። ምክንያት ወይም ደግሞ ሃይማኖታችን የሚያስረዳ አጣን ብለው ሰዎች እንዳይ አሳብቡ ማለት ነው። ስለዚህ በአጭሩ ክርስቶስ እንደ መብረቅ ነው የሚመጣ ወይም ደግሞ አመጣጡ ድንገት ነው ማለት። መብረቅ መጀመሪያው ሲመጣ ቅጽበታዊ ነው፣ አይታይ ሲታይ ቅጽበታዊ ነው። ከዚያ በሁሉ ይደርሳል ማለት ለሁሉ ይታያል። ስለዚህ አንደኛ ፍጥነቱን፣ ሁለተኛ ቅጽበታዊነቱን፣ ሶስተኛ ደግሞ ግርማውን ለመግለጥ ክርስቶስም በግርማ መለኮት በጌትነቱ መምጣቱን ለማስረዳት ድንገታዊ ይመጣል ለማለት በዚህ ቀን ይመጣል በዚህ ቀን ይመጣል እያል እንዳንሰቀቅ ወይም ደግሞ ከቱርፋት ችላ እንዳንል ጊዜውን አልነገረንም። ሰው የዕለተ ሞቱን እንዲያውቅ ከሚያደርግ ካደረገበት አንዱ ፍቅሩን የገለጠበት መንገድ ይህ ነው። እኛ ክርስቶስ መቼ እንዲመጣ ወይም ደግሞ ምጽአት መቼ እንደሚሆን ቁርጥ እንትን ኑሮን ቢሆን ብቅት ኑሮን ቢሆን እንሰንፍ ነበረ፣ ትሩፋት ከመስራት ስራ ከመስራት እንሰንፍ ስለነበረ እንዲያ እንዲያንሆን ጊዜውን እንዳናውቅ አድርጎና ለዚህም ምሳሌ ከሚሆኑት አንዱ መካከል አንዱ ለምሳሌ የተበካት የሰባት ካት ሰዎች በኖኅ ዘመን የነበሩ ሰዎች በመቶ ሀያ ዘመን እመጣለሁ ብሎ ነግሯቸው ስለነበረ መቶን ዘመን እንጨፍርበታለን እንበላበታለን አሉ። በቅዱስ ጳውሎስ ዘመን ደግሞ የነበሩ ሰዎች ምጽአት በዚህ ዘመን ነው የሚል ራሳቸው አወሩና፣ በቃ ክርስቶስ በዚህ ዘመን የሚመጣ ከሆነ መስራት አያስፈልግም፣ እንዲሁም ሌሎች የሰሩትን እየበላን እንኖራለን። ስለዚህ ሰዎች አንደኛ ይሰንፋል፣ ሁለተኛ ኃጢአትን ያበዛል። ትርፋት ሳይሰሩበት ወደሚያልፈው ዓለም ይሄዳል፣ ወደማያልፈው ዓለም ይሄዳል። ያም ደግሞ ወደ ኩነኔ እንዲሄዱ ያደርጋቸዋል። እና ሰዎች በክርስቶስ ፍቅር ኑረው የእግዚአብሔርን መንግስት እንዲወርሱ ስለሚፈልግ ለተሞታችን እንዲያናውቅ አድርጓል ክርስቶስ። ስለዚህ ድንገት ነው የሚመጣው። እንዲህ ከሆነ ደግሞ ክርስቶስ ነገ ይመጣል፣ ከነገ ወዲያ ይመጣል እያል መጠባቅ ሳይሆን ትርፋት መስራት እንደሚገባ ነው በምንማረው ስለዚህ እያንዳንዳችን ልናደርገው የሚገባ አመት፣ ቀን፣ እለት፣ ወር መቁጠር ሳይሆን ከኛ የሚጠበቀው ምን ማድረግ ነው? ትርፋት መስራት፣ ልንሰራው የሚገባውን ማስታት ነው። ስለ መምጫው ቀን ክርስቶስ ያውቃል። ከዚያን በኋላ ግን ቅዱስ ጳውሎስ እንደተናገረው በብሩህ ደመና እንነጠቃለን፣ ክርስቶስን ተከትለን ወደ መንግስተ ሰማያት እንገባለን። ስለዚህ በቀኙ እንድንቆም እግዚአብሔር ይቀድልን። በደመና ይመጣል።